ሰላም እንደምናላችሁ፣ ውድ የዚህ ቻናል ተከታታዮች፣ በዛሬው ዝግጅቴ ደግሞ በጣም ሰዎች ስለሚቸገሩባቸው ማይግሬን፣ የራስ ምታት እንደዚሁም ደግሞ የመንጋጋ መገጣጠሚያ ህመም ልዩነታቸው ምንድን ነው፣ ሰዎች በቀላሉ መረዳት የሚችሏቸው ምክንያቶች እንደዚሁም ደግሞ በቀላሉ መታ ከሚችሉባቸው አማራጮች አሉ። የመንጋጋ መገጣጠሚያ ህመም ሰዎች ሲኖራቸው ወደየት ነው መሄድ ያለባቸው? ምን አይነት ሕክምና ማግኘት አለባቸው? በዚህ ዝግጅት እነግራቸዋለሁ። አንድ ሰው የመንጋጋ መገጣጠሚያ ህመም ወይም ደግሞ የማይግሬን ራስ ምታት ህመም ሊኖረው ይችላል። እነዚህ ህመሞች በተለይ በጣም የመመሳሰል ባህሪ አላቸው። በዚህ ምክንያት በተለይ በጣም ብዙ ሰዎች ራስ ምታታቸው ወይም ደግሞ ያላቸው የራስ ምታት አይነት የማይግሬን አይነት ነው ብለው ስለሚያስቡ ወደ ኒውሮሎጂ ዲፓርትመንት ይሄዳሉ ወይም ደግሞ የአንጎል ሐኪሞች ጋር ይሄዳሉ። ሰዎች የራስ ምታት በተደጋጋሚ ሲኖራቸው ምናልባት የአንጎላቸው አክቲቪቲ እንደዚሁም ደግሞ የደም ስር ከነርቫቸው ጋር አብሮ ወይም ደግሞ የመጫን ሁኔታ ሊኖር ይችላል። ይሄ በተለይ የኤምአርአይ ምርመራ በህክምና በማድረግ እነዚህ ችግሮች እንዳሉ ማወቅ ይቻላል። ማይግሬን በአብዛኛው ምንም ምክንያቶች ላይኖሩት ይችላሉ፣ ነገር ግን አጋላጭ ምክንያቶችም እንደዚሁ በኤምአርአይ ምርመራ ሊገኝ ይችላል። ማይግሬን እና የመንጋጋ መገጣጠሚያ ህመም የሚያመሳስላቸው ነገር አለ። ነገር ግን ኮዛቸው ወይም ደግሞ አጋላጭ ምክንያታቸው ሌላ ነው። እንደዚሁም ደግሞ የሕክምና አማራጫቸውም እንደዚሁ ሌላ ነው። እንደዚሁም የመንጋጋ መገጣጠሚያ ህመም የሚከሰተው በተለይ የመንጋጋ መገጣጠሚያ ቦታዎች ወይም ደግሞ መንጋጋ መገጣጠሚያ አጥንት እንዲሁም ደግሞ ልጋመንቶች ወይም ጡንቻዎች የተለያዩ ችግሮች ሲደርስባቸው፣ እንደዚሁም ደግሞ በመንጋጋ መገጣጠሚያ ውስጥ የሚገኘው ዲስክ ችግር ሲገጥመው የህመም ስሜት ሊመጣ ይችላል። የመንጋጋ መገጣጠሚያ ህመም ብዙ አጋላጭ ምክንያቶች አሉት ለምሳሌ ስትረስ፣ ወይም ደግሞ የጥርስ ያነካከስ ለውጥ፣ በተለይ በጊዜ ሂደት የጥርስ አነካከስ ለውጥ መምጣት። እነዚህ የጥርስ ያነካከስ ለውጦች በተለይ አዲስ የጥርስ ወይም ደግሞ አርቲፊሻል ጥርሶች ከገቡ በኋላ የሚከሰቱ ሊሆኑ ይችላሉ። እንደዚሁም ደግሞ የብሬስ ህክምና ከተደረገ በኋላ ሊሆን ይችላል። እንደዚሁም ደግሞ የኋላ ጥርሶች ከተሞሉ በኋላ ሊሆን ይችላል። እነዚህ የአነካከስ ለውጥ ሊያመጡ የሚችሉ ምክንያቶች ናቸው። እነዚህን ምክንያቶች በተለይ እነዚህ ህክምናዎች ከተደረጉ በኋላ የራስ ምታት ወይም ደግሞ የመንጋጋ መገጣጠሚያ ዙሪያ አካባቢ የሚከሰት ህመም ካለ ወደ ህክምና ቦታ መሄድ ያስፈልጋል። እንደዚሁም ሌሎች አጋላጭ ምክንያቶች አሉ። በተለይ የኋላ ጥርስ ክፍት መሆን ወይም ደግሞ ብዙ ጥርሶች የተነቀሉ በትክክለኛው መንገድ የኋላ ጥርስ ማይረቅጥ ከሆነ እነዚህም የመንጋጋ መገጣጠሚያ ህመም ሊያስከትሉ ይችላሉ። ሌላው ደግሞ ኦስቲዮአርትራይትስ ብለን የምንጠራው ችግር ወይም ደግሞ የመንጋጋ መገጣጠሚያ ብግነት ራሱን የቻለ ለመንጋጋ መገጣጠሚያ ህመም ሊዳረግ የሚችል ችግር ነው። እንደዚሁም ደግሞ በተለይ ከአደጋ ጋር በተያያዘ እነዚህ አደጋዎች በተለይ እናንተ ኖቲስ የምታደርጉት ወይም ደግሞ የሆነ ሰዓት ላይ የደረሰባቸው አደጋ ሊሆን ይችላል። እንደዚሁም ደግሞ እናንተ ማታስታውሱት የአደጋ አይነት ሊሆን ይችላል። እነዚህ አደጋዎች እንደዚሁ የመንጋጋ መገጣጠሚያ ህመም ሊያስከትሉ ይችላሉ። ስለዚህ ብዙ ሰዎች የመንጋጋ መገጣጠሚያ ህመምን ከማይግሬን ህመም ጋር ለመለየት በጣም ይቸገራሉ ምክንያቱም አንደኛ የማይግሬን ራስ ምታት የሚከሰተው በአንድ የፊታችን ክፍል ነው። ነገር ግን ከመንጋጋ መገጣጠሚያ ህመም የሚለየው ነገር በቀላሉ በዚህ ለምሳሌ በዚህ ሳምንት ውስጥ ህመሙ የተከሰተው በቀኝ የጭንቅላታችሁ ክፍል ከሆነ በቀጣይ በግራ ወይም ደግሞ በቀኝ ሊከሰት ይችላል። ይሄ ቦታ የመቀያየር ባህሪ አለው ማይግሬን። ነገር ግን የመንጋጋ መገጣጠሚያ ህመም ግን እንደዚህ አይነት ምልክቶች የሉትም። ቀጥታ ችግሩ ያለበት መንጋጋ ጋ ወይም ደግሞ የጆሮ ክፍል አካባቢ የሚከሰቱ ህመሞች ናቸው የሚኖሩት ከዚያ ጋር ተያይዞ በዛ በኩል ራስ ምታት ወይም ደግሞ የማይግሬን አይነት ራስ ምታት ይከሰታል። ያ ህመም ሁልጊዜም ችግሩ ባለበት በኩል ነው የሚከሰተው። ስለዚህ ሰዎች በቀላሉ ሊለዩ ከሚችሉባቸው መንገዶች መካከል በተደጋጋሚ በአንድ በኩል የሚከሰት የራስ ምታት፣ እንደዚሁም ደግሞ ጆሮ አካባቢ የሚሰማ የድምፅ ወይም ደግሞ የሚንቋቁ ነገሮች ካሉ እንደዚሁም ደግሞ ምግብ ስታኝኩ የህመም ስሜት በጆሯቸው አካባቢ ካለ የመንጋጋ መገጣጠሚያ ህመም እንዳለ ጠቋሚ ተደርጎ መወሰድ ይችላል። እንደዚሁም ማይግሬን ሲከሰት ወይም ደግሞ የራስ ምታቱ አይነት የምንበላው ወይም ደግሞ የምንጠጣው ምግብ ሲሽታ፣ እንደዚሁም ደግሞ የፀሐይ ብርሃን የራስ ምታቱን የሚያባብሱ ነገሮች ናቸው። እንደዚሁም ደግሞ የአካል ብቃት እንቅስቃሴ ወይም ደግሞ ሌሎች ተጨማሪ የአካል ስትረሶች ወይም ደግሞ ጭንቀቶች ችግሩን የማባባስ ሁኔታዎች አሉ ይሄ በመንጋጋ መገጣጠሚያ ህመም ጊዜ የለም። በተለይ ችግሩን ከሚያባብሱ ነገሮች መካከል የመንጋጋ መገጣጠሚያን በደንብ መጠቀም ወይም ደግሞ በብዛት በጫና መጠቀም፣ በተለይ ጠንካራ ምግቦችን በተደጋጋሚ ማኘክ፣ ማስቲካ ለረጅም ጊዜ እያኘኩ መዋል፣ እንደዚሁም ደግሞ በተለይ ሙዚቀኞች አፋቸውን በደንብ የሚከፍቱ ከሆነ እነዚህ ሁኔታዎች የመንጋጋ መገጣጠሚያ ህመምን ሊያባብሱ የሚችሉ ናቸው። በማይግሬን ጊዜ ግን በተለይ ፔሬድ ወይም ደግሞ የወር አበባ መምጫ አካባቢ እንደዚሁም ደግሞ ስትረሶች ወይም ደግሞ ጭንቀት ወይም ድባቴ ህመሙን ሊቀሰቅሰው ይችላል። በተለይ እንደዚሁ ምግብ በትክክለኛው ሰዓት አለመመገብ ወይም ደግሞ ትክክለኛ ያልሆነ የምግብና የእንቅልፍ ስርዓት መከተል የማይግሬን ህመም እንዲቀሰቀስ ያደርጋል። ብዙ ጊዜ ሰዎች የማይግሬን ራስ ምታትን ከቴሚጄ ወይም ደግሞ ከመንጋጋ መገጣጠሚያ ህመም ራስ ምታት ለመለየት እነዚህን ምልክቶች በቀላሉ ማወቅ በቂ ነው። ስለዚህ እነዚህን ምልክቶች ካወቁ በኋላ ወዴት ነው መሄድ ያለባቸው የሚለው ቀጣይ መፍትሄ የሚያስገኝ ጉዳይ ነው። በተለይ የመንጋጋ መገጣጠሚያ ህመም ኦራላይን ማክስሎፌሻል ሐኪሞች ወይም ደግሞ የመንጋጋ የፊት እንዲሁም ደግሞ የአፍ ውስጥ ቀዶ ሕክምና ሐኪሞች ጋር ሄዳችሁ በቀላሉ አንደኛ የህመሙን አይነት ይረዷቸዋል። ምክንያቱም የመንጋጋ መገጣጠሚያ ህመም በጣም ብዙ ሕክምና ላይ ያሉ የህክምና ባለሙያዎች የማይረዱት የህመም አይነት ነው ስለዚህ በቀላሉ ሊረዷችሁ ይችላሉ። እንደዚሁም ደግሞ የማይግሬን ራስ ምታት ኒውሮሎጂስቶች ጋር በመሄድ ወይም ደግሞ የአንጎል ሐኪሞች ጋር በመሄድ ህክምናውን እንዲሁም ምርመራውን ማግኘት በቀላሉ ትችላላችሁ።